እግዚአብሔርን ፈለግኩት፣ መለሰልኝም ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁ ማል ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው ከመከራውም ሁሉ አዳ ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸው ማል እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና።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 ነፍሴን በከንቱ አበሳጭ ተዋታልና ያላወቁትም ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑ ማሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፤ አቤቱ፣ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውንም ከሚነጥቀው እጅ ታድኖ አለ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆች አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረጉ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ፣ ደስም አላቸው፣ ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅኩም፣ ቀደዱኝ፣ አልተውኝምም፣ ፈተኑኝ በሳቅም ዘበቱብኝ ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው፣ ብቸኝነቴንም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጠሉኝም በዓይናቸው አይጣቀሱብኝ። ለእኔስ ሰላምን ይናገሩኛልና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 ደግሞም ዋጥ ነው አይበሉ። በመከራዬ ደስ የሚላቸው ይፈሩ በአንድነትም ይጎስቅሉ። በእኔ ላይ የሚታበዩ እፍረትንና ጎስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው ሐሤትንም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁል ጊዜም ምስጋናህን ይናገራል። መዝሙር 36 ኃጢአተኛ በራሱ የሚያስት ነገርን ይናገራል፣ እግዚአብሔርን ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏል እና ኃጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው፣ ማስተዋልን በጎ ማድረግንም ተወ። በመኝታው ጠማማነትን አሰበ፣ መልካም ባልሆነች መንገድ ቆሟል፣ ክፋትን አይነቃትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም ወደ ደመና ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለ። አቤቱ ምሕረትህን እንዴት አበዛህ! የሰው ልጆች በክንፎችህ ጥላ ይታመናሉ፣ ከቤትህ ጠል ይጠጣሉ፣ ከተድላህም ፈሳሽ ታጠጣቸዋለን። የሕይወት ምንጭ ከአንተ ዘንድ ነውና በብርሃንህ ብርሃንን እናያለን። ምሕረትህን በሚያውቁህ ላይ፣ ጽድቅህንም ልባቸው በቀና ላይ ዘርጋ የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ ወድቀዋል፣ መቆምም አይችሉም።